ስነስርዓት ይዛለ እንዴት ናችሁ? ዛሬ በጣም ጉንፋን ይዞኛል። በጣም ጉንፋን መጋኛ ብቻ አይታወቅም መቶኛል፣ እና ማለፍ አልቻልኩም። በጣም ነው እኔ አንጀቴ የበላኝ አብርሽኑ ማለት ነው። እና አብዛኞቻችሁ ዩቱበሮች በሆኑ ቲክታከር ላይ፣ ኮሜንት ላይም ቢሆን ሴት ልጅ ወንድ ልጅ ስትመታ ጀግና ጎበስ፣ በርቺ፣ የኛ ጀግና ብላችሁ የምታበረታቷት ሰዎች ጤነኛ ናችሁ? ግን የምትጤንነታችሁ በጣም ነው የሚያሳስበኝ በጣም ማለት ነው። ጤነኛ አትመስሉኝም። እንዴት ወንድ ልጅ ባሏ እኮ ነው አባወራ ይገባችሁ? አባወራ የሆነ ሰው በዚህ ልክ በጥፊ እየመታች። ወንድ ልጅ እኮ ክብር ይፈልጋል። ጋይስ፣ ወንድ ልጅ ክብር ይፈልጋል። መነጋገር ካለባችሁ ቁጭ ብላችሁ ተነጋግራችሁ መፍትሄ መፈለግ ነው። መፍትሄ ካልተገኘለት መለያየት ነው አለ በሰላማዊ መንገድ ማለት ነው። ሩታ አብረሽ እንደዛ ስጠፈጥፈው እሱ ለሷ አንሶ ነው መጠፍጠፋ ቅጦት ነው። እኔ አብረሽ ላይ በጣም ትልቅ ነገር ነው ያየሁት፣ ለሴት ልጅ ያለው ክብር ነው አብረሽን ላይ ያየሁት ማለት ነው። የምር ጨዋ ለሴት ልጅ ሪስፔክት ያለው በጣም ዲሲፕሊን ዲሲፕሊን ያለው ልጅ ነው። ወላይ የምሬ ነው የምላችሁ እንጂ አብርሽ ለሷ እጁን አቅቶት አይደለም መጠፍጠፍ አቅቶት አይደለም። አላትሞ አላትሙ ነበር የሚያጋጫት ማለት ነው። ግን ለሴት ልጅ ክብር ስላለው ታግሷታል። ትዕግስት ደግሞ ፍራቻ የሚመስላችሁ ሰዎች እ ወብዙ ጊዜ ወንዶች ዝም ዝም ሲሉ ምንም አያመጡም ብላችሁ እንጣጥ እንጣጥ ቡርንቡር የምትሉ ሴቶች ወንድ ልጅ አንድ ቀን የቆረጠለታ አጋጭቶ አዳፍኖ አዳፍኖ አዳፍ ነፍስሽን ሰባተኛ ሰማያዊ ነው ሰቅሎት ጥሎሽ የሚሄደው። እውነቴን ነው የምልሽ። አብርሽ እኔ ተረድቼዋ፣ እናንተ ባትረዱትም ተረድቼዋለሁ። አብርሽ ያቺኛዋ ነፂ ፍቅረኛው እንዳትጎዳ አሁን አንዳንድ ቆሻሻ ወንዶች ገባችሁ? ቆሻሻ ወንዶች ምን ያደርጋሉ? በቃ ያገኛትና በህይወቴ ላይ ውጪ፣ በቃ አልፈልግሽም፣ ትዳሬ ናት በጥብጪ፣ ህይወቴ ናት በጥብጪ፣ ሁለተኛ አይንሽን እንዳላይ፣ አንቺ ገለመኔ፣ አንቺ ምናምንቴ፣ አንቺ ምናምን ብሎ ቆሌዋ ግፍፍ አድርጎ ሴትነቷን አራክሶ በቃ እንዳትሞት እንዳትድን አድርጎ ቅስሟን ሰባብሮ አይምሮዋን ጎርቷት ጥሏት ይሄዳል። እኔ ግን ባብርሽ ያየሁበት በፍቅር መለያየትን ካለብን በፍቅር የሚባለው ነገር ሰላማዊ መለያየት ያየሁበት አብርሽ፣ የምር የተማረ ወንድ በቃ ጀግና ወንድ። አብርሽ የምር ጀግና ነግ አድንቄ ያለው በስነ ስርዓት እንደዚህ እንደዚህ እንደዚህ እንደዚህ ተነጋገሩ ነበር። እንደዚህ ያችኛው አችኛዋ ነጽህ የምትባለ ስሜቷ እንዳይጎዳ ውስጧ እንዳይጎዳ ብሎ በትህትና ያለው ነገር አስረድቶ በሰላማዊ መንገድ መለያየት ነው የፈለገው። እችኛዋ ግን ነብር፣ እሳት፣ ጢንዚዛ፣ በረሮ በቃ ጎበዝ፣ ጀግና ጀግና ሲሉሽ አበዛሽ፣ የምር አበዛሽ። ወንድ ልጅ በዚህ ልክ ከፍ ዝቅ ስታረጊው እኔ ደስ አይለኝም። ወንድ ልጅ ክብር አለው። ወንድ ልጅ መከበር አለበት። ወንድ ልጅ አባወራ ሲጀመር፣ ሴት ልጅ ጀና ስታ እጇን ሰንዝራ በዚህ ልክ በጣም ነውር ነው። ይደብራል። ያ ደግሞ ማን ነው? አሽቃባጭ መሃላቸው ላይ ያለው አቃጣሪ። ትዳር መሃል ላይ ሶስተኛ ሰው አያስፈልግም። አንተ የሩታ ደጋፊ ነ አብርሽን አትደግፈውም። ልጅቷ አይዞሽ አይዞሽ እያልካት የማን ስሜት ውስጥ የምትገፋፋት አንተ ነህ። በነገራችን ውጣ ብለዋል፣ ውጣ እውነት አታስፈልግም። ሲቀጥል ለሩታ ምንድን ነው ምንሽ? ሩታ ወንድ ልጅ ፈልጎሽ ሲያገባሽ ነው ክብርሽንም ሁሉ ነገርሽ የሚጠብቅልሽ። ግን አብርሽ ፈልጎሽ ሳይሆን ራስሽን ፈልገሽው የገባሽበት አይደል? ፈልገሽው ራስሽ ነው የምታፈቅረው፣ ራስሽ ነው የምትወጀው። እሱ አይወድሽም፣ አያፈቅርሽም። የሚያፈቅራት ነጽ ነው። ግን ሼምም ይዞትም ቢሆን ያለውን ላይፍ አስገድዶትም ቢሆን ጥቅምም ፈልጎ ቢሆን ከአንቺ ጋር መሆኑ ምርጧል፣ ምርጦ ገብቷል፣ ካንቺ ጋር ማለት ነው። ስለዚህ ያንን ነገር አንቺ እንደም በምታፈቅሪው ልክ እሱ እንዲያፈቅርሽ ፍቅር ሰተሽን፣ ፍቅር ሰተሽው ማሸነፍ ነው እንጂ ያለብሽ። በዚህ ልክ ያዙኝ ልቀቁኝ እያልሽ እምቡር እምቡር እያልሽ ይሄ ትዳር በነገራችን ላይ አይቆይም። ሲጀምር ፌክ ነው። እርጉዝ ናት አሉ ሆዷ ምንም ነገር የለም። እምብርቷ ተቀርቅሮ ነው ያለው። ምንም እርጉዝ አይደለች፣ ፌክ ነው። ቢሆንም እንደ ድራማ ብትጠቀሙ ይሄ ለባለትዳሮች ዳሮች ትምህርት አይሆንም፣ ትምህርት አይሆንም። እኔ ባሬ በዚህ ልክ አይደለም ልመታ ይቅርና ቀና ብዬ እንኳን ማየት አልችልም። በቃ ችግር ካለበት ቁጭ ብዬ ሌላ ሶስተኛ ወገን ሰው፣ ሆይ ሆይ ሆይ የሚያጨበጭብ ሰው በሌለበት እንደዚህ እንደዚህ ተሰርታ እንደዚህ እንደዚህ አድርግ ካል የተገቢ አይደለም። አይ አልመለስም። ምን ታመጫለሽ ካለች፣ በሰላም ምናምን መንገድ ጥሎ መውጣት ነው። ለመሸሽ ገዳዊ ነው። ስለዚህ ሩታ አብርሽን ፈልገሽ ሄድሽ እንጂ ፈልጎሽ አልመጣም። እሱም ደግሞ ከአንቺ ጋር እንዲገደድ ያደረገው አንደኛ ጥቅም ነው። ገንዘብ ከአንቺ ጋር ሲሰራ ገንዘብ ያገኛል። በጣም ይታይለታል። ብዙ አሪፍ ቢዝነስ ያገኛል። ሲቀጥል ያጋባቸው ደግሞ ተመልካቾች ናቸው። እናንተ ትዳር እንድትጋቡ ያደረገ ተመልካች ነው እንጂ ተፈላልጋችሁ ተፈቃግዳችሁ አይደለም። አንቺ ብታፈቅሩም እሱ ላያፈቅርሽ ይችላል። ሊወድሽ ይችላል፣ ግን ላያፈቅርሽ ይችላል። ጥቅም የሚፈልግ ወንድ ልጅ አያፈቅርሽም። ይወድሻል፣ ግን አያፈቅርሽም። ፍቅርና መውደድ ይለያል። ፍቅር ነፍስሽን መስዋዕት የምታደርግለት ነው። መውደድ ደግሞ ማንኛውም ሰው ትወጃለሽ። የሚጠቅምሽ ከሆነ ማንም ሰው ትወጃዋለሽ። ማይጠቅም ሰው ትጠዋለሽ ገባሽ። ስለዚህ ምን አለ፣ አባይ ሚዲያ ላይ ካስታወሳችሁ ሩታ ኮቴዋ ኮቴዋ እርጥብ ነው ከእሷ ጋር ሲሆን በጣም እይታ አግኝቻለሁ፣ በጣም ቢዝነስ አግኝቻለሁ፣ በዓለም ደረጃ መታወቅ እፈልጋለሁ አለ። ከእሷ ጋር ሲሆን አሪፍ ቢዝነስ አገኘ፣ ተለወጠ፣ ህይወቱን ተቀየረ። ገባሽ? አንቺ ደግሞ ተመልካች ተመልካች የአንቺን ትዳር ሊመራ አይችልም። ተመልካች የአንቺን ህይወት ሊያስተካክል አይችልም። እዚህ ሚዲያ ላይ እንደሚያጨበጭብ እንደዛ ጨበጨበልሻል። ነገ ጥሎሽ ሲሄድ ማንም ቼክ አደርግሽ ፈልቶብሽ ነበር ነው የሚልሽ። ድንገርሽ አብርሽ አሁንም ቢሆን ጥሎሽ ይሄዳል። ከአንቺ ጋር አይዘልቅም። በዚህ ሁኔታ አይዘልቅም። ከአንቺ ጋር ምን እዳ አለበት? ወንድ ልጅ በህይወቱ ጭቅጭቅ አይፈልግም፣ ንትርክ አይፈልግም። ሰላም የሆነ ህይወት ነው የሚፈልገው። ገባሽ በገባው እንደዚህ የምትይ ከሆነ እኔ ብቻ እንደዚህ እንዴ ምክንያቱ እንኳን ለመረዳት እንኳን ጊዜ እኮ እሱ ለማስረዳት ነው። ጨዋ ልጅ ነው። እውነት አብርሽ ጨዋ ልጅ ነው። ባልታዘር ምናምን የምትሉ ባልታዘር አይደለም። ነገርኳችሁ ከፍቅር ጋር የፍቅር ግንኙነት ሳይሆን ያላቸው ድራማ ነበር የጀመሩት፣ የነገርኳችሁ ነው። እስኪ ብዙዎቹ ዩቲዩበሮች አይታችሁ ከሆነ መጀመሪያ ሚዲያ ላይ ከሴት ጋር መጡ። ያች ሴት እስካሁን ድረስ ከነሱ ጋር ቆይታለች አለች የለችም? ሁሉም ባብርሽ ዙሪያ ያሉ ዩቲዩበሮች ጉንፋኑ እንትን ስላለኝ ብርድ ቅስቃሴ ሲነካኝ በቃ አፍንጫ ያቀ ያቃጥለኝ ነው እና ብዙዎቻቸው ብዙዎቹ የያዟቸው ሴት አልዘለቁም። እንዳሁም አብረሽ ሁለት ሴት ብቻ ነው የቀየሩ። ሌሎቹ አራት አምስት እየቀያየሩ አይደል? በቃ ቢዝነስ ነው። እናንተ አይገባችሁ እንዴ። ወተት ነጭ ነው ካልተባላችሁ አይገባችሁም ተመልካቾች ቢዝነስ ነው በቃ አይነሽን እስኪ ደማ ድረስ አፍጠሽ ታያለሽ። እነሱ ቢዝነስ ይጠቀሙብሻል፣ ግን ትምህርት ነው ብለው እንኳን ድራማ ነው ነገሩ። ድራማ ነው ሩታ የአብረሽ ሚስት አረለችም። በፍጹም አረለችም። ውሸት ነው እርግዝና ውሸት ነው። ሽምግድና የተላከው ፌክ ነው። ቢዝነስ እየሰሩ ነው። እነ አባቶቻቸው ብር እየሰሩ ነው። ዱባይ ላይ መተው የተጋቡት ጋብቻ ፌክ ነው። ፌክ ባይሆን ኖሮ እንደሌሎቹ አገር ቤት እናት አባት አለ እዛ ደግሰው ይጋቡ ነበረ። ግን ድራማ ነው። ከባችው ሲቀጥል ወይኔ እናቴ እንዴት ልቦጭቅ እንዴት ልቦጭቅ! እውነት ጉንፋኑ በቃ ጥዝ ጥዝ ምን ያደረገን በቃ ደም ስር አፍንጫ የተቃጠለ ተቃጠለ። ይሄ ሙክሮን አፍንጫ ተቃጠለ። ሲዘጋው ሙቀኛ ሲከፍተው ይበርደኛል እንዴ እና ሩታ በዚህ ልክ አትንጣጪ። ወንድ ልጅነት ጥሎሽ ከሄደ ጥሎሽ ሄደ ነው። እኔ ገዝቼዋለሁ። በጥቅም ነው የገዛሽ፣ በጥቅም ነው የገዛሽ፣ እሱም በጥቅም ነው የገዛሽ። አለቀ። ፍቅር የላችሁ ተፈላልጋችሁ አይደለም የተገናኛችሁት፣ በቃ ጥቅም አገናኛችሁ። ጥቅም የጥቅም የተመሰረተ ደግሞ ህይወት አይዘልቅም፣ ይከችፋል የሆነ ሰዓት ላይ። ትክክለኛ ፍቅር ነው ህይወት ላይ መስዋዕት የሚያደርገው እናንተ ጉንፋን ነው መጋኛ ነው ኮሮና ነው ምንድነው? ትናንት ሳልሞት ነው የዳንጉብነት፣ ምን ቀረኝ? ዳማ ከሴ ቀረኝ ብርቱካን አቃጥዬ በለው፣ ሚሪንዳ አፍልቼ ጠጣ፣ ዳም ጅንጅብል በሎሚ ጠጣ አፍልቼ ፓራስጣሞን በዚህ የሚዋጥ በዚህ የሚጠጣ ምን ቀረኝ? አራራራ መስዋራሽ ቀይን ቀይን ቀይ ነው የሚለኝ። ኡህ እና ምን ልላችሁ ፈልጌ ነው፣ ሌሎቻችን ቤቱ ብትሆኑ ለወንድ ልጅ ክብር ይኖላችሁ፣ ለባላችሁ ክብር ይኖራችሁ። ወንድ ልጅ ሴት ልጅ አታሸንፈውም። አጠናግሮ አጠናግሮ ይለቃታል፣ ግን ክብር ስላለው ነው ጸጥ ያላት።